ስድስተኛው ሀገር አቀፍ የሳይበር ደህንነት ወር ከጥቅምት 1 እስከ 30 2018 ዓ ም በተለያዩ ሁነቶች እንደሚከበር የኢንፎርሜሽን መረብ ደህንነት አስተዳደር አስታውቋል። ሁነቱን አስመልክተው መግለጫ የሰጡት የኢንፎርሜሽን መረብ ደህንነት አስተዳደር ዋና ዳይሬክተር ወይዘሮ ትዕግስት ሃሚድ በኢትዮጵያ የሳይበር ጥቃት ሙከራዎች በከፍተኛ ሁኔታ እየጨመሩ መምጣታቸውን አስታውቀዋል። በ2017 ዓ ም ብቻ 13 ሺ 496 የሳይበር ጥቃት ሙከራዎች መደረጋቸውንም ዳይሬክተሩ አንስተዋል። በሀገራችንም በዓለም አቀፍ ደረጃ በተለያየ ሚዲያ እንደሚገለጸው በአይነቱ በይዘቱም በጣም እየተወሳሰበ በከፍተኛ ሁኔታ እየጨመረ መሆኑ ይታወቃል ነው። በአህዝም ጭምር ብናይ እንግዲህ በዚህ ዓመት ከአስራ ሶስት ሺህ በላይ ጥቃቶች በተለያዩ ተቋማት ደርሰዋል። አጋላጭ ከሚያደርጉን ጉዳዮች ሶስት አበይት ጉዳዮችን በተለያየ ጊዜ እንጠቅሳለን። በዋናነት የምንጠቀማቸው ቴክኖሎጂ ውስብስብነት፣ በዛ ዙሪያ ያለን እውቀት፣ በሁለተኛነት የአሰራር ስርዓት ክፍተት የምንጠቀማቸው ቴክኖሎጂዎች የምንጠቀማቸውን ከማወቅ በዘለለ የአሰራር ስርዓታችን ላይ የሚኖር ክፍተትም በሁለተኛነት ይጠቀሳል። በሶስተኛነት የምናነሳው የሰው ኃይል ነው። እንግዲህ የሰው ኃይላችን ነኝህን ቴክኖሎጂዎች የአሰራር ስርዓቶች የሚተገብር እንደመሆኑ ብቃት ያለው ንቃተ ህሊና የተገነባ የሰው ኃይል ያስፈልጋል ማለት ነው። የሳይበር ምህዳሩን የሚጠቀሙ ሰዎች ቁጥር መጨመርና የግንዛቤ ማነስ ለሙከራው መጨመር ዋነኛ ምክንያቶች መሆናቸውን የጠቀሱት ዋና ዳይሬክተሯ ስድስተኛው ሀገር አቀፍ የሳይበር ደህንነት ወርም የተቋማትንና የህብረተሰቡን የሳይበር ደህንነት ንቃተ ህሊና ለማጎልበት የሳይበር ደህንነት የዲጂታል ኢትዮጵያ መሰረት በሚል መሪ ቃል በተለያዩ ዝግጅቶች እንደሚከበር ተናግረዋል። አብዛኛው የሳይበር ደህንነት ጋር ተያያዥ የሆኑ ጥቃቶች በብዛት የሚደርሱት ከ80-90% በተለያዩ ጥናቶች እንደተመላከተው ከሰው ልጅ የንቃተ ህሊና ማነስና ከእውቀት ማነስ ብሎም የሰው ልጅ በማወቅም ባለማወቅም በሚያደርጋቸው ክፍተቶች እንደሆነ ይታወቃል። ስለዚህ የሳይበር ደህንነት ወርን ስናስብ ሁሌም ከሰው ልጅ ጋር የተያያዘ የአቅም ማጎልበቻ የንቃተ ህሊና መድረክን በማዘጋጀት ሊሆን እንደሚገባ ይነሳል ማለት ነው። በአጠቃላይ የሳይበር ደህንነት ወር መከበር ዋነኛ ዓላማ የዜጎቻችንና የተቋማትን አቅም ማሳደግ ብሎም በተለያዩ መድረኮች፣ ኮንፈረንሶች፣ ውይይቶች በማድረግ አጀንዳውን ከፍ አድርጎ የጋራ መግባባት ላይ ለመድረስ ነው ማለት ነው። ስድስተኛው ሀገር አቀፍ የሳይበር ደህንነት ወር በሐሰተኛ መረጃ ዝግጅት ቁጥጥርና ስርጭት እንዲሁም በዘመናዊ የከተማ ግንባታና ደህንነት ላይ ትኩረት እንደሚያደርግም ወይዘሮ ትዕግስት አብራርተዋል። የሳይበር ደህንነት ወርን ስናከብር በዘንድሮ በስድስተኛው ሁለት ጉዳዮች ላይ ለማጠንጠን አስበናል። አንደኛው የሐሰተኛ መረጃዎች ዝግጅት ስርጭትና ቁጥጥር በሀገራችን ከፍተኛ ጥቃት እያደረሰ ያለ እንደመሆኑ ከዚህ ጋር ተያይዞ ኮንፈረንሶችን፣ ውይይቶችን እና ንቃተ ሕሊና የማስጨበጥ ስራ እንሰራለን ብለን ይዘናል። በሁለተኛነት ሁላችሁም እንደምታውቁት ከተሞቻችን እየዘመኑ በተለይ የስማርት ሲቲ ኮንሰርት ብዙ ከተሞችን እየነካ ነው ያለው ከተማችን አዲስ አበባን ጨምሮ። ስለዚህ የስማርት ሲቲ የስማርት ከተማ እና የሳይበር ደህንነት ጥበቃ በሚል አበይት ጉዳይ ላይ ሁለተኛ አጀንዳ አድርገን ለመወያየት በእቅድ ይዘናል ማለት ነው። የሳይበር ደህንነት ወር በዓለም አቀፍ ደረጃ ለ22ኛ በኢትዮጵያ ደግሞ ለስድስተኛ ጊዜ የሚከበር ይሆናል።